በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ከእኛ ጋራ እንዲህ ባለ ሁኔታ በያላችሁበት እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ ቸርነት ደግሞ በእግዚአብሔር ፊት በጋራ ለምንሆንበት ለዚህ ሰዓት ያደረሰንን ልዑል አምላካችን እግዚአብሔርን አከብራለሁ። ሁሌም እንደምለው ይህንኑ የተለመደ ማሳሰቢያ አሁንም ለምታደምጡና በቋሚነት አብራችሁን ጌታን ለምታከብሩ ሰዎች ደግሜ ማለት እወዳለሁ። እንግዶችም የሆናችሁ ሰዎች በቴሌቪዥን እንደሚተላለፍ መርሃ ግብር ሳይሆን፣ ወደ እግዚአብሔር እንደሚጸለይ በጋራ ሆነን በአምላካችን ፊት እጆቻችን እንደምናነሳ እንዲሁ በማስተዋል በእግዚአብሔር ፊት አብራችሁ እንድትሆኑ በጌታ ፍቅር እጋብዛችኋለሁ። እንጸልያለን ። ጸሎትን የሚሰማ አምላክ አለን። ዛሬም እንደ ጥንቱ ሊታደግ የሚችል ሊያድን የሚችል ሊረዳ የሚችል ሕያው ተስፋ አለን። በዚህ ሕያው በሆነው ተስፋችን በአምላካችንና በመድኃኒታችን በልዑል እግዚአብሔር ፊት በጌታ በኢየሱስ ክርስቶስ በኩል አሁንም አብረን እንቆማለን። በማስተዋል እንጸልያለን። በሰማያት የምትኖር ልዑል አምላካችን እግዚአብሔር ጌታችን የኢየሱስ ክርስቶስ አባት የነፍሳችን ጠባቂና እረኛችን፣ ታዳጊያችን የእስራኤል ቅዱስ ምሕረት በጎነትህ በነገር ሁሉ ስለደገፈን ደግሞ በፊትህ እንድንሆን ጸሎትን ወደምትሰማ ወደ አንተ እንድንማልድ እንድንጸልይ በመልካምነትህ ጌታ ሆይ ከእኛ ጋር ስለሆንክ ክብርና ምስጋና ኀይል ላንተ ይሁን። እስከ ዓለም ፍጻሜ ሁል ጊዜ እኔ ከእናንተ ጋር ነኝ ያልከን ሕይወታችን ዛሬም ከእኛ ጋር ያለ በዚህ ጨለማ ዓለም ውስጥ ብርሃን ሆነ፣ ጌታ ሆይ በዚህ አስቸጋሪ ዓለም ውስጥ ማለፊያ መሻገሪያ ማምለጫ ሆነ፣ ወደ ሕይወታችን የመጣ ሕይወታችንን ጌታ ሆይ ከብዙ ምሬት የታደግህ ለሕይወት የጠራህን ለክብር የጠራህን ያውም ጊዜና ሁኔታ ለማይለውጠው ሕይወትና ክብር ምስጋናና ክብር ለአንተ ይሁን። እናመሰግናሃለን ጌታ ሆይ ከፍ ከፍ እናደርግሃለን እናወድሳሃለን ስለሚገባ አንተ ሰሪያችን ስለ ሆንክ፣ አምላካችን ስለ ሆንክ፣ የነፍሳችንም የመንፈሳችንም የሥጋችንም ባለቤት ስለ ሆንክ አንተ እግዚአብሔር ከሁሉ በላይ ያለ ቅዱስና ሕያዊ የሆንክ የነፍሳችን ጠባቂ እረኛችን ስለሆንክ ክብርና ምስጋና ለአንተ ይሁን፣ እናመሰግንሃለን። ደግሞ እንድናመሰግንህ ማዳን ያንተ ጥበብ ያንተ ፈውስ ያንተ መሆኑን በማመን ደግሞም በፊትህ እንድንቆም ስለ ራሳችንም ብቻም ሳይሆን ባንተ ጸጋ ስለ ብዙዎችም ጌታ ሆይ በፊትህ እንድንማልድ ምረት በጎነትህን ያበዛህልን ጌታ እናመሰግንሃለን። ስምህ ኃያል ነው። ዛሬም በስምህ ኃይል ታምነን በፊትህ እንቆማለን። መንፈስህ ሕያው ነው። ዛሬም መንፈስህ የማይደርስበት እንደሌለ ታምነን በፊትህ እንቆማለን። ጌታ ሆይ የነገርከንም ቃል በቃልህም የተጻፈው እውነት ነው። በቃልህ ሥልጣንና ኃይል ታምነን በእምነት በፊትህ እንናገራለን፣ ደግሞም እንጸልያለን። አንተ ረድኤታችን አንተ አቅማችን አንተ ኀይላችንና ደስታችን፣ የነፍሳችን ጠባቂና እረኛ፣ በነገር ሁሉ የምትረዳን ልዑልነ ክብርና ምስጋና ኃይል ላንተ ይሁን። ጌታ ሆይ በነገር ሁሉ ስለ ረዳህን፣ የሰማይ አምላክ ምሕረት በጎነትህን ስላበዛህልን፣ በፊትህ እንድንሆን ቸርነትህ ስላገዘን፣ እግዚአብሔር ሆይ አንተን ስለምንጠራ፣ አንተን ስለምናመልክ ምስጋና ለስምህ ይሁን ጌታ ሆይ። ደግሞ አንድ ልጅህን ወደዚህ ዓለም አስገብተሃል። መፍትሔ አድርገ፣ መድኃኒት አድርገ፣ የኀጢአት ስርየት አድርገ፣ ስለ ኀጢአታችን የሚቀርብ ሕያው መሥዋዕት አድርገ ልጅህን ወደዚህ ዓለም አስገብተሃል። የሁላችንንም በደልና ኀጢአት ጌታ ሆይ በእርሱ ላይ በማኖር እኛን ከዘለዓለም ሞት ደግሞም ጌታ ሆይ በእውነት ከጥፋት ሁሉ ታድገህናል። ይህን የምናምን እኛ እናከብረሃለን፣ እናመሰግንሃለን። አማናዊ በግ ሆኖ በተገለጠው በልጅ በኢየሱስ በደላችንን ሁሉ በተሸከመው በልጅ በኢየሱስ ስለ ኀጢአታችን በመስቀል ላይ በተቸነከረው በልጅ በኢየሱስ እግዚአብሔር ሆይ ከፍ ከፍ እናደርግሃለን። የምስጋና ባለቤት የክብር ሁሉ አምላክ ሁሉን የምትገዛ ጌታ ክብርና ምስጋና ኀይል ላንተ ይሁን። እናመሰግንሃለን። ቸርነትና ምሕረትህ በሕይወታችን ዘመን ሙሉ እየተከተለን ዛሬ ላይ የቆምን እኛ እናመሰግንሃለን። ከምንም በላይ ወደ ልጅህ ኅብረት የጠራኸንን አንተን ጌታ ሆይ በእውነት እናመሰግንሃለን። ለሕይወት ጠራህን ያውም ለዘላለም ሕይወት ለክብር ጠራህን፣ ያውም ለዘላለም ክብር እግዚአብሔር ሆይ አከበርከን። በደላችንን ይቅር አልክ፣ መተላለፋችንን ተውክልን። ምስጋናና ክብር ላንተ ይሁን። የተቀበልከን ጌታ፣ የተሸከምከን ልዑል፣ ወደ ማንነት ያስጠጋህን ቅዱስ፣ ክብርና ምስጋና ላንተ ይሁን። እናመሰግንሃለን ምስጋና ስለሚገባህ፣ እንደ ማንነትህ ክብር ስለሚገባ፣ ውዳሴ ስለሚገባህ አምልኮ ስለሚገባህ ጌታ ሆይ እናከብርሃለን። የተቀበልከ ልዑል ምስጋናና ክብር ላንተ ይሁን። ሰማይ ምድርን ለፈጠርክ ሁሉን ለምትገዛ ከሁሉ በላይ ላለህ መንፈስ ለሆንከው ቅዱስ ለሆንከው ብቻህን አምላክ ለሆንከው ከፍ ካሉት ሁሉ በላይ ለከበርከው ከፍ ላልከው ላንተ ክብር ይሁን። እግዚአብሔር ሆይ በእውነት ምሕረት ይቅርታ ስላገዘን ቸርነትህ በፊትህም ስላቆመን ምስጋናና ክብር ላንተ ይሁን። በልጅ በኢየሱስ ክርስቶስ ወደዚህ ዓለም መምጣት ለሰው ሁሉ ስላደረከው ቸርነት እናመሰግንሃለን። ጌታችንና አምላካችን መድኃኒታችን ሆይ አንተ አስቀድመህ ሁሉን የፈጠርክ፣ ዓለማት ሁሉ ባንተ የሆነ ሁሉን የምትችል ደግሞም እኛን ስለ ማዳን ወደዚህ ዓለም በመምጣት በሥጋ የተገለጥክ ጸጋና እውነትን ተመልተህ በእኛ ያደርክ ከእኛ ጋር ራስህን የቆጠርክ ጌታችን ነህና እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። ጌታ ሆይ ምሕረት ከማግኘታችን ይቅርታ ከማግኘታችን በሕይወት መጽሐፍ ከመጻፋችን ለደህንነት ከመታሰባችን ባንተ ልብ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ስለ መመረጣችን በአንተ ስለ መጠራታችን ያውም ለሕይወት በዚህ ሁሉ እናመሰግንሃለን። ለዚህ የምንበቃ አልነበርንም። ምሕረትህ ስላገዘን እናመሰግንሃለን። ይቅርታ ስላደረክልን እናመሰግንሃለን። ስለ ተቀበልከን እናመሰግንሃለን። መተላለፋችንን ሁሉ ይቅር ስላልክ እናመሰግንሃለን። ጌታችንና አምላካችን መድኃኒታችን ሆይ ክብርና ምስጋና ኃይል፣ ላንተ ይሁን። ደግሞም ጌታ ሆይ፣ አንተ የሁሉ ፈጣሪ፣ ሁሉን የምትችል በስም ኃይል እና ጉልበት ዛሬም በብዙ ስራት ላለው የሰው ልጅ ምሕረትና ርኅራሄ እንድታደርግ እንለምንሃለን። የታሰረውን የሚፈታ ኃይልህ የወደቀውን የሚያነሳ ክንድህ፣ የተጨነቀውን የሚያሳርፍ መንፈስህ ጌታ ሆይ ዛሬም ግራ ለገባው በብዙ መከራ ውስጥ ላለው በእውነት በጽድቅ እንዲሆን እንለምንሃለን። ጌታ ሆይ በጎውን ማን ያሳየናል የሚሉ መልካሙን የሚናፍቁ አንተ በክርስቶስ ያደረግከውን የማያስተውሉ በብዙ ተስፋ መቁረጥና ግራ መጋባት ውስጥ ያሉ ብዙዎች ስለሆኑ ዛሬም ስምህን እንድታከብርና የጠላት ሥራ በስምህ እንዲፈራረስ እንጸልያለን። ጌታ ሆይ የምሕረት ቀኝህ የበጎነት መዳፍህ ዛሬም በብዙ መከራ ውስጥ ላሉ ሰዎች እንዲዘረጋም እንጸልያለን። ጌታ ሆይ መፍትሔ እንደሌለው በሚታሰብ ደዌ ያሉትን፣ በራሳቸው ላይ አቅም ያጡትን፣ አካላቸውን ማዘዝ የተሳናቸውን፣ እግዚአብሔር ሆይ በአልጋ ላይ ተጣብቀው የሚኖሩትን፣ መከራ የጸናባቸውን በዚህ ዘመን ያለው የሕክምናም ጥበብ ቢሆን ያልደረሰበትን እንቆቅልሽ ሁሉ ጌታ ሆይ መፍታት የምትችል በእውነት ብዙዎችን ዛሬም እንድትጎበኝ እንለምናሃለን። ስምህ ዛሬም እንደ ጥንቱ አልጋ እንዲያሸክም፣ ዛሬም እንደ ጥንቱ የተሽመደመደውን አካል እንዲፈታ፣ ዛሬም እንደ ጥንቱ በብዙ ስራት ውስጥ ያሉ ሰዎችን ነፃ እንዲያወጣ፣ ዛሬም እንደ ጥንቱ ደዌን እንድትገስጽ መቃብራቸው የተቆፈረባቸውን ሰዎች እንድታሻግር ዘመን ጨምረህ ዕድሜ ጨምረህ ከእስራት ፈተህ በፊትህ እንድታቆም ዛሬም እግዚአብሔር ሆይ ምረትና በጎነት የብዙዎች ዕረፍት እንዲሆን እንጸልያለን። አቤቱ አምላካችን ሆይ ስለ ብዙ መከረኞች ዛሬም በፊትህ እንቆማለን። ዛሬም ያንተን ኃይል በመንፈስ ቅዱስ የሚሆነውን ዛሬም ያንተን ኃይል በጌታችን በኢየሱስ ክርስቶስ ስም የሚሆነውን ዛሬም ያንተን ኃይል አንተ ለቤተ ክርስቲያን የምታደርገውን ጸጋ እግዚአብሔር ሆይ ማዕከል ያደረገ ያንተ ኃይል ለመዳን የሚሆን ለፈውስ የሚሆን ለመጽናናት የሚሆን ለመበርታት የሚሆን ለመሻገር የሚሆን ያንተ ኃይል ያንተ ቀኝ ያንተ ክንድ ጌታ ሆይ ዛሬም የብዙዎች ዕረፍት እንዲሆን እንጸልያለን እንጸልያለን። ቀኝህን ዘርጋ ጌታ ሆይ ዛሬም የወደቀው ይነሳ፣ የተሰበረው ይጠገን የባዘነው ይረፍ። ዛሬም ያንተ ኃይል ከብዙ ከማያድኑ ግን እናድናለን ከሚሉ ተንኮለኞች ብዙዎችን ያስመልጥ ሐሰተኞችን፣ ጌታ ሆይ አስማተኞችን፣ ተንኮለኞችን ለገንዘብና ለሌላ ጥቅምና ክብር ጌታ ሆይ በሰው ነፍስ ላይ መርበብ የዘረጉትን ወጥመድ ያደረጉትን የሚያሳፍር ያንተ ኃይል ዛሬም ለብዙዎች ረፍት እንዲሆን እንጸልያለን። በሙሴ ፊት ቆመው የነበሩ እነዛ ጠንቋዮች እንዳፈሩ ወደኋላ እንዳፈገፈጉ ይህች እግዚአብሔር ጣት ናት እንዳሉ ዛሬም ጠንቋዮችን አንገት የሚያስደፋ መተተኞችን የሚያሳፍር አጋንንት ሳቢዎችን የሚያስደነግጥ ያንተ ኃይል ጌታ ሆይ በኢየሱስ ክርስቶስ ስም እንዲገለጥ እንጸልያለን እንጸልያለን። በሰማርያ እንዳደረከው በወንጌላዊው በፊልጶስ በኩል እንደሠራኸው ሲሞን የሚባለውን ጠንቋይና በምድሪቱ የነበሩ ብዙ ሰዎችን እንደማረከው፣ ዛሬም ያንተ ኃይል ጌታ ሆይ በመካከላችን በጽድቅ እንዲገለጥ ብዙ አስማተኞች፣ ብዙ ጠንቋዮች፣ ብዙ መተተኞች፣ ብዙ ባለዛሮች፣ ብዙ በከፋ የጨለማ ኃይል ቁጥጥር ስር የወደቁ ሰዎች ንስሐ እንዲገቡ እንዲመለሱ በእነሱም ላይ የሚሠራው ኃይል የታሰረ እንዲሆን እንጸለያለን እንጸለያለን ጌታ ሆይ እንጸልያለን። ደጋሚዎች ይህን ነውራቸውን በኩራት የማይናገሩበት ስምህ ሥራቸውን የሚያፈራርስበት፣ ሐሰተኛ ነቢያት አንተ ያልተናገርከውን የሰራዊት ጌታ እግዚአብሔር አለን እያሉ በስምህ እየማሉ ስተው የሚያስቱ ክፎች የሚያፍሩበትን የሰማይ አምላክ እግዚአብሔር ሆይ ዛሬም ጌታ ሆይ አጋንንትን እናስራለን፣ እናሳድዳለን፣ እናወጣለን በሚሉ ከኢየሱስ ክርስቶስ ስም ውጪ ሌላ ስም በመጥራት ትውልድን የሚያስቱ ሁሉ የሚያፍሩበት የአንተ ኃይል እንዲሆን እንጸልያለን። ሰዎችም እንዲጽናኑ ትውልዱም እንዲጎበኝ የስምህን ኃይልና የማዳንህን ሥልጣን ሰዎች እንዲረዱ እግዚአብሔር ጻድቅ ነው እንዲሉ ለሰው ቸርነት ያደረግ አንተን ሰዎች ሁሉ እንዲያመሰግኑ ሰው ሁሉ ወደ አንተ ፊቱን እንዲያዞር ዛሬም እንደ ጥንቱ ኃያል መሆንህን ታዳጊ መሆንህን ዛሬም የምትራራ ዛሬም የምትደርስ ዛሬም የምትፈታ ዛሬም ነፃ የምታወጣ አንተ መሆንህን እግዚአብሔር አምላካችን ሆይ በምድራችን እስኪታወጅ ድረስ ሥራህ የብዙዎችን እግዚአብሔር ሆይ ልብ እንዲማርክ እንለምናሃለን። ስምህን እንድታከብር እንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ዛሬም መድኃኒት ሆኖ ለብዙ ሰዎች ከመገለጡ የተነሳ ስምህ በልዩነት ጎልቶ እንዲታይ እንደ ቃል የሆነው ምሕረትና በጎነት ለዚህ ትውልድ እንዲሆን እንለምናሃለን። ጌታ ሆይ በእውነት ስምህን አክብር። የናዝሬቱ ኢየሱስ የሕይወታችን ጌታ የነፍሳችን ጠባቂ ስምህን አልቅ። ዛሬም አጋንንት በስምህ ይንቀጥቀጡ። ዛሬም የታሰሩ ሰዎች በስም ይፈቱ። ዛሬም የተጨነቁ ይረፉ። ጌታ ሆይ ግራ የገባቸው ከልዩ ልዩ ግራ መጋባት ይውጡ። ዛሬም ስምህ፣ ዛሬም ኃይልህ፣ ዛሬም ክንድህ ለብዙዎች ብርቱ መጽናናት እንዲሆን በናዝሬቱ በኢየሱስ ክርስቶስ ስም እንጸለያለን። ወደ አንተ እንጸለያለን አምላካችን ወደ አንተን ማልዳለን። ተስፋ የምናደርግህ የታመንብህ የተከተልንህ ጌታ በአንተ ፊትነን ዛሬ ምን ማልዳለን። ጌታ ሆይ ቀኝህን እንድትዘረጋልን የምሕረት እጅህን እንድትዘረጋ በጎነትህ በነገር ሁሉ እግዚአብሔር ሆይ ትውልዱን እንዲያሳርፈው ስምህ በልዩነት ከፍ እንዲል የጠላት ምክርና ተንኮል በስምህ እንዲፈርስህ እንጸልያለን። እግዚአብሔር አምላካችን ሆይ ዛሬም ጌታ ሆይ ከትውልድ ወደ ትውልድ የሚያልፉ የዛር መናፍስት እግዚአብሔር አምላካችን ሆይ ትውልድ እንደ ቤተሰብ ቅርስ የተቀበላቸው አጋንንት ጌታ ሆይ በብዙ ሰዎች ሕይወት ውስጥ የሚሰሩትን ስራ እንድታፈራርሰው እንጸለያለን። ስምህ እግዚአብሔር ሆይ ጠላትን ደጅ እንዲወርስ ሕያው ኃይል የክፋት ኃይላትን እንዲያሳድድ የታሰሩ ሰዎች ካንተ የስም ኃይል የተነሣ ማምለጥና መፈታት እንዲሆንላቸው በናዝሬቱ በኢየሱስ ክርስቶስ ስም እንጸለያለን። እንጸለያለን እግዚአብሔር ሆይ አንተ ሁሉን ትችላለህ፣ ሁሉን ታደርግ ዘንድ ቻይ ሐሳብህ አይከለከልም ተብሎ እንደ ተጻፈ ሐሳብህ የማይከለከል የዘላዓለም አምላክ ከሁሉ በላይ የሆንክ ጌታ ከሁሉ በላይ የሆንክ ልዑል ወደ አንተ እንጸልያለን። ትውልድ እግዚአብሔር ሆይ በአንተ ምሕረት እንዲያመልጥ ጌታ ሆይ እንደ ቸርነትህ አንተ የሁሉ ጌታ መሆንህን የቤተሰብ የሚባል ጣጣ የቤተሰብ የሚባል ጌታ ሆይ ሌላ አምላክ የቤተሰብ የሚባል ሌላ ጣዖት የቤተሰብ የሚባል እግዚአብሔር ሆይ ልዩ ልዩ አይነት የመናፍስት ኃይላት ጌታ ሆይ የነገሱበት የአምልኮ ልማድ በስምህ የተሰባበረ እንዲሆን እንጸልያለን። ስምህን እንድታከብር ሰዎች ተፈልቀቀው እንዲተርፉ በያሉበት ከምንጠራው ስምህ የተነሳ ነፃ እንዲወጡ ስምህ በመንፈስ ቅዱስ በኃይልም እንዲያልፍ ጌታ ሆይ ሌላ ምንም ተጨማሪ ነገር ሳይታከልበት በናዝሬቱ በኢየሱስ ስም የጠላት ኃይል የወደቀ እንዲሆን እንጸልያለን። አሜን ለሚሉ አሜን እንዲሆንላቸው ብዙዎች ነፃ እንዲወጡ እንባ ካዓይኖች እንዲታበስ በነፍስ በሥጋ ላይ ወጥመድ የሆኑ ኃይላት እግዚአብሔራዊ ሥራቸው ከመፍረሱ የተነሳ የያዟቸው ለቀው እንዲሰደዱ እንጸልያለን። በሰማርያ እንዳደረከው ስምህን ስታከብር ከብዙዎች የረከሱ መናፍስት እየጮኹ ይወጡ ነበር ተብሎ እንደተጻፈው ታላቁ የእግዚአብሔር ኃይል ተብሎ በተንኮል በሰው ልብና አእምሮ ነክሶ የነበረ ግን ያንተ ያልነበረ በአጋንንት ኃይል ይሰራ የነበረ ሥራ ሁሉ እንደፈረሰ ከዚያ የምትልቅ አንተ ከኃይል ሁሉ በላይ ከጌትነት ሁሉ በላይ ጌታና ሀያሌ ሆንክ። አንተ በክብር ከመገለጥህ በኃይል ከመነሳትህ የተነሳ በስምህ ግርማና ሞገስ የብዙዎች እግዚአብሔር ሆይ ስርዓት ጌታ ሆይ እንዲበጣጠስና አንተ ብቻ እንድትከበር እንድትወደድ እንድትታወቅ ሰው ለገዛ ነፍሱ ጥቅምና እረፍት ካንተ ጋር እንዲስማማ በኢየሱስ ክርስቶስ ስም እንጸልያለን እንለምንሃለን። ጌታ ሆይ ስምህ የከበረ ይሁን፣ ስምህ ይደነቅ፣ ስምህ ይወደስ፣ ስምህ ይከበር። ጌታ ሆይ የአንተ የስም ኃይል የአንተ የስም ሥልጣን ጎልቶ ይታይ። ትውልድ ሁሉ ወደ አንተ ምሕረት በጌታ በኢየሱስ ክርስቶስ ስም ይፍለስ። ጌታ ሆይ ስምህ እንድታከብር እንጸልያለን። ኃይልህ ከፍ እንዲል እንጸልያለን። ብዙዎች እንዲረዱህ እንጸለያለን። ከመንፈስህ የተነሳ ከሕያው ኃይልህ የተነሳ እንደ ክብርህ እንደ ኃይልህ ከመሥራትህ የተነሳ ትውልድ እንዲጽናና እንጸለያለን። የሚያድን የሌለ ይመስል የሚታደግ የሌለ ይመስል ጌታ ሆይ ከቤተሰብ የወረሱትን ባዕድ አምልኮ በፍርሃት ይዘው የሚኖሩ ሰዎች ከዚህ የፍርሃት ስርዓት ነፃ እንዲወጡ እንጸለያለን። እግዚአብሔር ሆይ ከሁሉ የምትበረታ አንተ ከሞት የምታድን አንተ ከሚዝትና እግዚአብሔር ሆይ ሽባም ሌላም አደርጋለሁ ብሎ ከሚደነፋው ኃይል መታደግ የምትችል አንተ እንዳለህ መንፈስህ ለብዙዎች ምስክር እንዲሆን ሕያው ኃይልህ የብዙዎችን እግዚአብሔር ሆይ ሥራት እንዲበጥስ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ አሁንም ያንተ ምህረት የትውልዱ እረፍት ይሆን። ያንተ መልካምነት የትውልዱ ረፍት ይሁን። ዛሬም ጌታ ሆይ በጸጋህ ጉልበት እጅህን ዘርጋ። ያኔ በመስቀል ላይ ለመቸንከር ወደዚህ ዓለም የመጣህ ይሄን ውድ ዋጋ የከፈልክልን ጌታ በክብር ያለኸው፣ በአብቀኝ ያለኸው እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ያልከን ተስፋችን ደግሞም ዛሬም በሕያው ኃይልህ ጌታ ሆይ ወደ ምድር ሁሉ በሚንቀሳቀሰው መንፈስህ ዛሬም ጌታ ሆይ አንተ ሁሉን በምትችልበት ስልጣንህ፣ ሞትን ድል በነሳህበት ስልጣን በሰማይና በምድር ተሰጠኝ ባልክበት በዚያ ማንነትህ ዛሬም ለትውልድ ሁሉ ጌታ ሆይ ቸርነት እንድታደርግ እንለምንሃለን። እቺ ምድር ጌታ ሆይ ፈጽሞ ተመልከታት፣ ፈጽሞ ተመልከታት። በብዙ ሽባነት ውስጥ ያሉ ሰዎችን ፈውስ። ጥላቻ ያሳወራቸውን፣ ክፋት ያሳወራቸውን፣ ዘረኝነት ያሳወራቸውን የሚያደርጉትን ባለማወቅ ጨለማ ውስጥ ያሉ ዛሬም ነፍሰ ገዳይነት፣ ኃይለኝነት፣ ጀብደኝነት ጌታ ሆይ ህሊናቸውን አጅሎ የያዛቸውን ሁሉ እንድታስብ በጌታ በኢየሱስ ክርስቶስ ስም እንጸለያለን እንጸለያለን። ይሄ ትውልድ እንዲፈታ ዛሬም ኤፍታህ እንድትል እንጸለያለን። አልጋችሁን ተሸከሙ እንድትል እንጸለያለን። ብዙ ህሙማን ጌታ ሆይ መንፈሳዊ ስርዓት ውስጥ ያሉ ሰዎች ነፃ ወጥተው እንዲንቀሳቀሱ እንጸለያለን። እንማልዳለን። ጌታ ሆይ ዛሬም ጌታ ሆይ ከዚያ በሽተኛ ከዚያ ህመምተኛ ሰው በላይ የመንፈስ እስረኛ የሆኑ ሰዎች ማድረግ ያለባቸው ማድረግ እንዳይችሉ የታገቱ ሰዎች በኑሯቸው ውስጥ በሕይወታቸው በትዳራቸው ክፉ ከማጥላቱ የተነሳ ደስታ የራቃቸውን፣ ሰላም የራቃቸውን፣ ረፍት የራቃቸውን ሰዎች እንድትፈታ ወደ ቤታቸው እንድትገባ በስመ ኃይልና ጉልበት በቤታቸው የሰለጠነ ኃይል በስም የፈራረሰ እንዲሆን እንጸልያለን እንጸልያለን። ልዩ ልዩ መስዋዕት የለመደ የጨለማ አሰራር የፈረሰ እንዲሆን በናዝሬቱ በኢየሱስ ስም ደዌ እንዲርቅ እንጸልያለን። አለመጽናናት እንዲወገድ፣ ረፍትና ሰላም እንዲሆን፣ ምጉብኝት እንዲሆን እግዚአብሔር የሰው ሕሊና የሰው ልቦና የሰው አእምሮ የሰው መንፈስ ባንተ ጸጋ ከመፈወሱ የተነሳ እግዚአብሔር አምላካችን ሆይ ብዙዎች ሀ በለው ሕይወትን ካንተ ጋር እንዲጀምሩ በጌታ በኢየሱስ ክርስቶስ ስም እንጸለያለን እንጸለያለን። ጌታ ሆይ ወደ አንተን ንማልዳለን። ቅዱስ ወደ ሆንከው ሕያው ወደ ሆንከው ሁሉን ታደርግዘን ቻይ ወደ ሆንከው ሐሳብህ ወደማይከለከለው ወደ አንተን ንማልዳለን። እግዚአብሔር ሆይ እንደ ግርማህ እንደ ክብርህ እንደ ኃይልህ እንደ ታላቁ ሥልጣንህ የፈቀድከውን ወደምታደርግ ወደ አንተ እንጸለያለን። ግርማ የተፈራህ እግዚአብሔር ታዳጊ እግዚአብሔር ሰውን አፍቃሪ ወደ አንተ እንጸልያለን። ዛሬም ይሄ ትውልድ እንዲጎበኝ እንጸልያለን። ለሁሉ የሚሆን ቸርነትህን እንለምናለን። እግዚአብሔር ሆይ ቀኝህ እንድትዘረጋ እንማልዳሃለን። ዛሬም እንደ ጥንቱን አንተ አልተለወጥክም። ኢየሱስ ክርስቶስ ትናንትናም፣ ዛሬም እስከ ለዘላለም ሕያው ያው ነው ተብሎም እንደ ተጻፈ ሕያው የሆንክ አንተ በማያልፍ የሕይወት ኃይል በአብ ቀኝ ያለህ አንተ ሊቀ ካህናት የሆንክ አንተ የሃይማኖታችን ሐዋርያ ይሆን ካንተ የናዝሬቱ ኢየሱስ ዛሬም አንተ ጌታ ሆይ በዚህ ዘመን ላለችዋ ቤተ ክርስቲያን አቅምና ጉልበትንህና ዛሬም ስምህ እንድታከብር እንጸለያለን። ስምህ እንዲከበር ኃይልህ ጎልቶ እንዲታይ የጠላት ሥራ እንዲፈራረስ፣ ብርቱ መጽናናት ጌታ ሆይ አንተ በጽድቅ በሠራህባቸው ከተሞች እንደሆነው በሐዋርያ ሥራ ውስጥ እንደምናነበው ብዙዎች በጥሩ ልብና በሰላም በፍቅር አብረው እግዚአብሔር ሆይ እንደተገኙ ጌታ ሆይ ያ ሰላም ያ ያንተ ምሕረት በእውነት ደስታ ሆኖ ወደ ብዙዎች ሕይወት እንዲመጣ እንጸልያለን እንጸልያለን። ለጎሰቆለው የሚሆን ተስፋ ለቆረጠው የሚሆን ግራ ለተጋባው የሚሆን ለተጨነቀው የሚሆን በሕይወቱ ውስጥ ብዙ ትብታብ ላለበት ግራ ገብቶት እግዚአብሔር ሆይ ተጨንቆ ለሚኖረው የሚሆን ያንተን ቸርነት እንለምናለን ለምናለን ታዳጊያችን ሆይ ምድራችንን ፈጽሞ እንድትጎበኛት በውስጧም ያሉትን የሰው ልጆች ሁሉ ፈጽሞ እንድትዳሰስ እግዚአብሔር ሆይ ደዌን እንድታነሳ እስራትን እንድትበጥስ የጠላት ሥራ እንዲፈራረስ እች ምድር እንድትጎበኝ በውስጧ ያሉ ወገኖቻችን ሁሉ እንዲታሰቡ የሰማይ አምላክ እንደ ጠፍ ከብት የሆኑትን በየኮረብቶቹ የሚሰግዱትን ደግሞም ጌታ ሆይ ደጋሚና ስማተኛ የሚጫወትባቸውን ሕይወታቸው ኑሯቸው ውስጥ ሰይጣን ጌታ ሆይ እንደ ፈቀደ ገብቶ የሚያተራምሳቸውን ሁሉ የሚፈታ ያንተ ጸጋ በኢየሱስ ክርስቶስ ስም እንዲሆን እንለምናሃለን። ካንተ በቀር የሚረዳን የለም፣ የሚያሳርፈንም የለም፣ እንዳንተ የሚሆን የለም። ካንተ ፍጹሙን፣ ካንተ ንጹሑን፣ ካንተ ቅዱሱን፣ ካንተ የከበረውን፣ ካንተ የላቀውን፣ ካንተ ከሁሉ የተሻለውን እንማልዳለን። ጌታ ሆ ያንተ ቀኝ የትውልዱ ረፍት እንዲሆን እንጸለያለን። ጌታ ሆይ፣ ይህን ትውልድ እንድታስበው። በየስፍራው በብዙ ነገር የተተበተበውን ትውልድ እንድታስበው። ዛሬም ኤፍታህ እንድትል እንድታስበው። ጌታ ሆይ፣ አንተ እንድታንቀሳቅሰው እንድታስበው። ጌታ ሆይ፣ እወዳለው ንጻ እንዳልክ ደግሞም እንዳነጻኸው ሰው የብዙዎችን የኃጢአት ኃይል የሚያነጻና የሚፈውስ ቸርነትህ በኢየሱስ ክርስቶስ ስም በደመ ኃይልና ስልጣን ለብዙዎች እንዲሆን እንማልድሃለን። ዛሬም አንተ ሕያው ነህ የምትሰራ በቃልህ በኩል የወደድከውን የምታደርግ በመንፈስ ቅዱስ ሁሉን የምትቆጣጠር ዓለማትን ሁሉ የፈጠርክ የሁሉ ልዑል የሁሉ ገዢ የሁሉ ጌታ አምላካችን ስምህን እንድታከብር እንጸለያለን። በኃይልህ ችሎት የጠላት ሥራ እንዲፈራረስ እንጸለያለን። ብርቱ መጽናናት እንዲሆን እንጸለያለን። አብያተ ክርስቲያናት ጉልበት አቅም ሆኖላቸው በስም ኃይልና ሥልጣን ጌታ ሆይ ዛሬም ብዙዎች እንዲጽናኑ ወንጌል ድል ከመንሳቱ የተነሳ የጠላት ሥራና ተንኮል ሁሉ እንዲፈራረስ እንጸለያለን። ኃይል ሁሉ ያንተ፣ ግርማና ሞገስ ያንተ፣ ሥልጣን ያንተ ነው። ስምህን አክብር ጌታ ሆይ፣ ስለ ስምህ ምድራችንን ጎብኛት፣ ቸርነት አድርግልን። እግዚአብሔር አምላካችን ሆይ ያቀረቀረው ቀና ይበል፣ የተሰበረው ይጠገን፣ የባዘነው ይረፍ፣ የተጨነቀው ይጽናና፣ የሰይጣን ሥራና ተንኮል በስምህ ይፈራርስ። ዛሬም ቸርነትህ የትውልዱ ረፍት ይሁን ጌታ ሆይ ያንተ ጉብኝት የአንተ ማጽናናት ያንተ ቸርነት የአንተ ርኅራሄ ለብዙዎች እንዲሆን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። እንደ ቃል ይሁንልን ጌታ ሆይ እንደ ቃልህ አቤቱ እንደ ቃል ይሁንልን። የሰማይ አምላክ እንደ ቃልህ እንደ ተጻፈው ይሁንልን። ዛሬም በቃልህ እንዳነበብነው በሐዋርያት ሥራ ውስጥ እንዳየነው ይሁንልን። በወንጌል እንደተጠቀሰው አንተ ጉብኝት ስታደርግ በብዙዎች ልብና አይምሮ ደስታ እንደሆነው ጌታ ሆይ የነካሃቸውም የነኩህም እንደ ዳኑ ደግሞም የተናገርካቸውና እንደ ቃልህ እንዲሆንላቸው ታምነው በፊትህ የቀረቡ ሰዎች እንደሆነላቸው ጌታ ሆይ አንተ ስትል ሆኖ በቤታቸው መስተካከል እንደሆነ እንደ ቃልህ ሆኖ ጌታ ሆይ ፈውስ እንደሆነላቸው ጌታ ሆይ ቃል ብቻ ተናገር ብላቴናዬ ይፈወሳል እንዳለው ሰው ዛሬም ሰው ሁሉ ይህን ማድረግ ወደምትችል ይንቃ። ደግሞም ያንተ ኃይል ለብዙዎች ጉብኝት ይሁን። የሰማይ አምላክ ልዑል እግዚአብሔር፣ የኢየሱስ ክርስቶስ አባት፣ የነፍሳችን ጠባቂ፣ እረኛችን እንጸልያለን። አንተ እግዚአብሔር ነህ፣ ዘመን ሳይለውጥህ ትኖራለህ። እንደ ጥንቱ ነህ፣ ሕያው ነህ፣ መንፈስ ነህ። ይህንን እናምናለን። ጌታ ሆይ ለትውልድ ሁሉ ቸርነት እንድታደርግ በጌታችን በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። ከጉብኝት የተነሳ ካንተ ቸርነት የተነሳ አንተ ስምህን ከማክበርህ የተነሳ ስምህ ከመላቁና የብዙዎችን እስራት ከመበጣጠሱ የተነሳ ደስታ በምኖርባት መንደር ደግሞ ብዙዎች በስምህ በሚሰበሰቡባት ጉባኤ ደግሞም እግዚአብሔር ሆይ አንተ ቸርነት ባደረክበት ምንደርና የመኖሪያ ሰፈር ሁሉ እንዲሆን እንለምንሃለን። ስምህ ተከብሮ በስምህ የሚሆን ደስታ፣ በስምህ የሚሆን ረፍት፣ በስምህ የሚሆን ፈውስ፣ በስምህ የሚሆን መጽናናት እንዲሆን እንለምንሃለን። አንተ ሁሉን ስለምትችል ማንም ሊቀርበው በማይችል ብርሃን ያለ አንተ ከሁሉ በላይ ስለሆንክ ተስፋ የምናደርግህ ጌታ በእውነት እንደ ምሕረት መጠን እንደ ቸርነት ይህን እንድታደርግ በኢየሱስ ክርስቶስ ስም እግዚአብሔር አብ እንለምንሃለን ስለሰማህን ተባረክ ሁልጊዜም የምትሰማን የምትወደን ጌታ ተመስገን ሁሉን የምትችል በሰማያት ያለህ ክብር ላንተ ይሁን ታምነን ጸለይን ጌታ ሆይ መጸለይ ስላለብን ብቻም ሳይሆን ጌታ ሆይ መፍትሄ የሚያስፈልገው ብዙ ችግር ስላለብን እንደ ማንነታችን በፊትህ ቀረብን አሁን በእምነት ጌታ ሆይ ከእኛ ጋር በመጸለይ ከብዙ ችግሮቻቸው ጋር በፊትህ ጌታ የሆኑትን ሁሉ እንድትረዳ ታምነን ጸለይን። ሕያው መንፈስህ ረፍትና መጽናናት ስለሚሆንልን እጅግ እናመሰግንሃለን። ፈጠርከን ጌታ፣ ያዳንከ ልዑል፣ በክርስቶስ ወደ እኛ ሕይወት የመጣ የነፍሳችን ጠባቂና እረኛ፣ ክብርም ምስጋናም ውዳሴም አምልኮም ቅዳሴም ላንተ ይሁን ለዘለ ዓለሙ። አሜን። የክብር አምላክ አምላካችን እግዚአብሔር የተባረከ የተመሰገነ ይሁን። የተወደዳችሁ ከእኛ ጋር እግዚአብሔርን በያላችሁበት የምታመልኩና የምታገለግሉ ጸጋው በጥበብ በአይምሮ ሁሉ ይብዛላችሁ። ደግሞም ከቴሌቪዥኑ ቀሪ መርሃ ግብር ጋር አብራችሁ እንድትሆኑ በመጋበዝ የዕለቱን የጸሎት መርሃ ግብር በዚህ እናጠናቅቃለን። አሁንም ጸጋው በጥበብ ባይምሮ ሁሉ ይብዛላችሁ። ወስብሐት ለእግዚአብሔር።